አዲስ አበባ ሳይንስና ቴክኖሎጂ ለመግባት ኤግዛም የወሰዳችሁ ልጆች ውጤታችሁን እንዴት እንደምትመለከቱ የማሳያቸው ይሆናል። በብሮውዘር ሶፍትዌር በስልካችሁም ሊሆን ይችላል። በኮምፒውተር ላይ ቀጥታ ሰርች ኢንጂኑ ላይ በመሄድ ይህንን ትጽፋላችሁ። አሁን የምጽፍላችሁም አርጂኤምኤስ ዶት ኢንተርኔት ዶት ኢዲዩ ዶት ኢቲ የምትለዋን ሪዛልት ማኔጅመንት ሲስተም ዶት ኢንተርኔት ዶት ኢዲዩ ዶት ኢቲ የምትለዋን ከጻፋችሁ በኋላ ቀጥታችን ሰርች ታረጓታላችሁ። እምቢ ያላችሁ ልጆች አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቱደንት ሪዛልት ፖርታል ይላል። እዚህ ፖርታል ላይ አድሚሽን ነንበራችሁን እዚ ጋር በማስገባት ለምሳሌ ለዚህ ቢሆን ውጤታችሁን መመልከት ትችላላችሁ። ቼክ ዘ ስታተስ ብላችሁ ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። አሁን ያስገባውት አድሚሽን ነምበር አቬለብል አይደለም ይላል። ኦሬዲ እኔ ተፈታኝ ስላልሆንኩ ነው። ግን ውጤታችሁን በዚህ መልኩ ማየት ትችላላችሁ። እንደዚህ አይነት ኢንፎርሜሽኖች እንዲደርሷችሁ ላይክ፣ ፎሎ፣ ሼር ማድረጋችሁ እንዳትረሱ። መልካም ጊዜ፣ መልካም እድል ይሁንላችሁ።